ሰላም ጤና ስጥልኝ። ተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሐሙስ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማቸዋለው። መልካ ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው አልፎ መረጃን የሚያስቀድምላችሁ በትግራይ ክልል ቀደም ስል፣ በጦርነቱ የተቀበሩ ፈንጂዎች አሁንም በእንስሳትና በሰው ላይ ችግር እያደረሱ ይገኛሉ ነው የተባለው። እንግዲህ ቀደም ስል ህወሓትም የቀበራቸው ፈንጂዎች፣ የፌዴራል መንግስትም የቀበራቸው ፈንጂዎች እንዲሁም ወደ ክልሉ ድጋፍ ለማድረግ የገባው የኤርትራ ሰራዊት የቀበራቸው ፈንጂዎች የፈንጂ ማብከን ስራዎች ሳይሰሩ ነው። እንግዲህ በግርግር በፕሪቶሪያው የሰላም የተኩስ አቁም ስምምነት የተገባው ከዛ በኋላም የኤርትራ ሰራዊት ይውጣ አይውጣ በሚለው ውዝግብ ውስጥ በመግባቱ የኤርትራ ሰራዊት በተወሰነ መልኩ ከወጣ በኋላም የትጥቅ ማስረከቡ ሂደት የውሸት ፕሮፓጋንዳዎች ሲሰሩ ነበር። ወደዚህ አቅጣጫ ዞር ብሎም የተመለከተ ነገር የለም። ምናልባት ይሄንን ፈንጂ ማብከን ስራ ባጀት የሚጠይቅ ሊሆን ይችላል። ጊዜም ይወስዳል፣ ባለሙያዎችንም ይጠይቃል። በጥንቃቄ መሰራት ያለበት ጉዳይ ነው። ሰራዊት የተንቀሳቀሰባቸው ቦታዎች ጥንቃቄ በተሞላበት ሁኔታ መሰራት ሲገባው ሳይሰራ ቀርቷል። አሁን በእንስሳም በሰው ላይም ችግር እያደረሰ እንደሚገኝ ከክልሉ የሚወጡ መረጃዎች አመላካች ናቸው። እንዲህ አይነቱ ድርጊት ወደ አፋር አካባቢም ከፍተኛ ተጽዕኖ ፈጥሯል። ከዚህ በፊት አሁንም መረጃው ለሚዲያዎች አልደረሰም እንጂ እንዲህ ዓይነት ችግሮች አፋር አካባቢ እንደሚገኙ መረጃዎች ይጠቁማሉ። በሌላ መረጃ በአማራ ክልል መተማና ቋራ ከስምሪት ቀጠና የወጡ በርካታ ወታደሮች እንዳሉ የተገለጸው ፍኖተ ሰላም፣ ደብረ ብርሃን፣ ሞጣ፣ መቻከል፣ አዴት፣ ኩታበር፣ ሀይቅ፣ ሚንጃር ደጋ ዳሞት፣ በነዚህ ቀጠናዎች እንግዲህ የመንግስት ወታደሮች ከስምሪት ቀጠና ጠፍቷል የተባለው እንግዲህ ፋኖቹ ከነሙሉ ትጥቃቸው ፋኑንም የተቀላቀሉ አሉ ወደ ቤተሰቦቻቸው ደግሞ የሄዱትም እንዳሉ ፋኖች አስረድቷል። እንግዲህ አብዛኛዎቹ ወደ ቤት የሄዱበት ሁኔታ ነው ያለው። አብዛኛዎቹ ደግሞ ወደ ፋኖ የተቀላቀሉበት ሁኔታ መኖሩን ፋኖች ተናግሯል። በሌላ መረጃ የኢቢሲ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጓችም ሲፒጂ ጠይቋል። እንግዲህ ሰባት የኢቢስ ጋዜጠኞች ናቸው እንግዲህ መታሰራቸው ይታወቃል። እንግዲህ የታሰሩ ጋዜጠኞች እንዲፈቱ የተጠየቀበት ሁኔታ አለ። ጫናም እየተፈጠረ ይገኛል። ሰባት ጋዜጠኞች ናቸው እንግዲህ እስካሁን ድረስ ያው በብርቱካን ጉዳይ እንደምታውቁት ከፍተኛ ሙቀት ተፈጥሮ ነበር። እነዛ ጋዜጠኞች እንግዲህ የታሰሩት ወደ ሰባት ናቸው እንዲፈቱ የተጠየቀ ያለበት ሁኔታ ነው ያለው። ሌላው በአማራ ክልል በሶስት ወር ውስጥ የጸጥታ አወቃቀር እንግዲህ በብርጌድ በሻለቃ በክፍለ ጦር ለማዋቀር ውጊያውን ወደ ክልሉ ታጣቂ ለመቀየር ሙከራዎች እየተደረጉ እንደሚገኙ መረጃዎች አመላካች ናቸው። ይሄ ማለት ምን ማለት ነው? አሁን ምናልባት እየሰለጠነ ያለው የአድማ ብተና የሚሊሻ የፖሊስ በተደራቢነት በግሩፕ ይሁን በብርጌድ ይሁን እንዴት እያሰሩ እንደሚገኙ ባናውቅም ምናልባት መከላከያ ላይ ተደራቢ ሆኖ ማንገድ እየመራ ቦታዎችን እየተቆመ የፊት ተሰላፊ ሆኖ ነው እንግዲህ ውጊያውን እያደረገ የሚገኘው። አሁን በብርጌድ በሻለቃ እና በክፍለ ጦር ደረጃ እንዲዋቀር የሚያደርጉ ከሆነ መከላከያውን ስቦ በማውጣት አማራውን እርስ በርስ የማዋጋት ስራ ለመስራት እቅድ ላይ እንደሆኑ የተገለጸበት ሁኔታ ያለው። ባለፈው ጊዜ በብርሾሎኮ ስልጠና ወስዶ የወጡት አድማ ብተናዎች በከፊል እየተዋጉ ሲሆኑ በከፊል ደግሞ ወደ ፋኖ የተቀላቀሉበት ሁኔታ ያለው። ምናልባት እነዚህ አድማ በታኞች ለሙከራ እንደሆነ የተገለጸው ይሁን እንጂ ከፍተኛ ቁጥር ያለው ነው፣ ስልጠናውን ወስዶ የወጣ በተለያዩ ቦታዎች ላይ ሰላሳ ሀያ የሆኑ አስር የሆኑ የመበተን እና ወደ ፋኖ የመቀላቀል ሁኔታዎች ይታያሉ። ይሄ ነገር ከሞላ ጎደል አልተመቻቸውም ወይስ ፍላጎታቸው ምን ይመስላል የሚለው የታወቀ ነገር የለም። ባለፈው ጊዜ ወደ ግንባር የገቡት በየቦታው እንደዚሁ አስራ ሀያ ሰላሳ የሆኑ መጥፋታቸውን ተከትሎ ወታደራዊ ሪዮታ ዓለም ወይም ደግሞ ለምን እንደሚዋጉ ለማን እንደሚዋጉ ማንን እንደሚዋጉ ለምን እንደሚዋጉ በትክክል በማሰልጠኛ ወታደራዊ ትምህርት የተሰጣቸው እንጂ ፖለቲካን በደንብ አልተማሩም። ሪዮታ ዓለምን እና ወታደራዊ ሳይንስ ይቀራቸዋል ተብሎ ከውጊያ ቀጠና እንዲወጡ እና ከአምብ ገብቶ ይህንን ነገር እንዲማሩ መከላከያ ሰርቶ ነበር። ይሄ የሚሆንበት ዋናው ትልቁ ምክንያት እንግዲህ በየቀጠናው በብዛት የተበተኑት ስላሉ በዚህ አይነት ከማሰልጠኛ የወጡትን ሁሉንም አናገኛቸውም የሚል ድንጋጤ ተፈጥሮ ነበር። ይሄንን ነገር ለማረጋጋት አሁን ከውጊያ ቀጠና ወጥቶ ወደ ካምፕ እንዲገቡ ተደርጓል። ምናልባት እንዳሉትም እንግዲህ ሪዮት ዓለም እና ወታደራዊ ሳይንስን ፋኖን መውጋት እንዳለባቸው እና በፋኖ ላይ ጭካኔ ዱላ ማሳረፍ እንዴት እንደሚገባቸው ከአስተማሩ በኋላ ወደ ግንባር ያስገባሉ ተብሎ ይጠበቃል። እነዚህን ነው እንግዲህ በብርጌድ በሻለቃ በክፍል ጦር እንዲደራጁ የማድረግ እንቅስቃሴ የተጀመረው በሌላ መረጃ ምስራቅ ጎጃም ስናን ወረዳ ሮቡ ገበያ ከባድ ውጊያ ተደርጓል የብልጽግና ባለስልጣናት ሶስት ሰው ቁስለኛ ሆኗል አርባ የሚሆኑት የመንግስት ወታደሮች ደግሞ ሞትና ቁስለኛ መሆናቸው ተሰምቷል በተመሳሳይ የደመን በተባለው ቦታ በደረሰው የደፈጣ ጥቃት በርካታ ጉዳት ደርሷል ሌላው በለሳ በማዕከላዊ ጎንደር በላጅ በተባለው ቦታ ላይ ከባድ ውጊያ ተደርጓል እንግዲህ ከባድ ውጊያ ነው የተደረገው። በአራት አቅጣጫ ነው። እንግዲህ የመንግስት ወታደሮች የመጣው ነው የተባለው አንድ ወታደራዊ ሻለቃ አዛዥም ገለውታል። አስራ አምስት ወታደርም ተገሏል። በራሱ አንድ ወታደር እንግዲህ በራሱ ጥይት አስራ አምስት ወታደሮችን እና አንድ የሻለቃም አዛዥን ከገደለ በኋላ የራሱ ጥይት ጠጥቶ ሞቷል ነው የተባለው። ይሄ ወታደር ለፋኖ ሽፋን እያረገ ነው፣ ለፋኖ መረጃ እየሰጠ ነው አመለካከቱ የፋኖ አመለካከትን ያለው ትጥቅ እንድታስፈቱት የሚል መረጃ ሰማ። መረጃውን በሰማበት ሰዓት እንግዲህ ትጥቅ ከመፍታቱ በፊት የሻለቃ አዛዥን ገደለ። አስራ አምስት ይሄንን ሴራ ሲጎነጎኑ የነበሩት ጓደኞቻቸው ላይ እርምጃ ወሰደ። መጨረሻ ላይ በራሱ ጥይት ጠጥቶ መስዋዕትነትን ይከፍሏል። እንግዲህ ይህ ወታደር መረጃውን በጆሮውን የሰማው ሰው አልነገረውም። ቆራጥ አቋም ነው የወሰደው። ትጥቁን ፈጥቶ እስረኛ ይሆናል፣ ከዛም በኋላ ይረሸናል። ያ ከመሆኑ በፊት ታሪክ ሰርቷል። እንግዲህ ስሙና አካባቢው የት እንደሆነ እንግዲህ መረጃው ሲደርሰን እኛም ለአድማጅ ተመልካቾች የምናቀርብ ይሆናል። እንግዲህ የአማራን ህዝብ ትግል፣ የአማራን ህዝብ ችግር፣ የአማራን ህዝብ መከራ፣ የአማራን ህዝብ ወጥቶ አለመግባት፣ የአማራን ህዝብ በማንነቱ መሞት የቆረቆራቸው በርካታ ወታደሮች አሉ። ወቅትና ጊዜን እየጠበቁ እንደሚገኙ የተገለጸበት ሁኔታ ነው ያለው። አንዳንዶቹ አጋጣሚን ባገኙ ሰዓት የተለያዩ እርምጃዎችን እየወሰዱ እንደሚገኙ መረጃዎች አመላካች ናቸው። በሌላ መረጃ ቋራ አባይ ዳር ቀበሌ በርካታ ሞቶር ሳይክሎች ተቃጥሏል። አስራ ስድስት መኖሪያ ቤቶችም የመንግስት ወታደሮች አቃጥሏል። በሰከላ አሽንፋ አጉን ውጥረት መኖሩ ተሰምቷል። አሽንፋ በተባለው ቦታ እንግዲህ ከዚህ በፊት በርካታ ኮሎኔሎች የተማረኩበት በርካታ ወታደሮች የተገደሉበት ቀጠና ነው። ይሄ ቀጠና ይሄ ቀጠና ይታወቃል። በጣም አደገኛ ቀጠና ተብሎ በርካታ ወታደር ዋጋ የከፈለበት እና ኮሎኔሎችም የተማረኩ የተገደሉበት ቦታ ነው፣ ይሄ አሽንፋ የተባለው ቦታ እዚህ ቦታ አሁኑ ውጥረት እንዳለ ተገልጿል። በሌላ መረጃ ሰሞኑን እንግዲህ ከስልጣን የተሰናበቱት አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥም እሳተፋለሁ ብሏል። ተፈናቃዮችን ባለመመለሴ በስልጣን ላይ በነበርኩበት ሰዓት ይህ ብቻ ነው የሚቆጨኝ ብሏል። አቶ ጌታቸው ረዳ እንግዲህ ተፈናቃዮች በዚህ በአላማጣ ወይም ደግሞ እሱ ተወልዶ ያደገባቸው አካባቢዎችን በርካታ ጉዳዮችን አሳክቷል። ሌሎች አካባቢዎች ላይ ባለማሳካቱ ይቆጨኛል ብሏል። በሌላ መረጃ ኢታማዦር ሹም ብርሃኑ ጁላ ህዝቡ አንድ ሆነው ፋኖን ሊወጋ ይገባል ብሏል። ህዝቡ በትግራይ ላይ ያደረገውን አይነት ርብርብ ማድረግ አለበት ብሏል። እንግዲህ በአደባባይ ፋኖን የሚቃወም ሳል መውጣት አለበት። ካልሆነ ግን የመሸነፍ ህልማችን የጨለመ የመሸነፍ ህልማችን የጨለመ ይሆናል ብሏል ብርሃኑ ጁላ። አድማጮቻችን፣ ተመልካቾቻችን ቀላይ በባሮ ሚዲያ ይሄንን መረጃ በተገላቢቶ አምጥቼላችሁ ነበር። የአማራን ህዝብ ትግል የፋኑን ትግል ህዝቡ ደግፎታል። አርባ ፐርሰንትን የደገፈው አርባ ፐርሰንት ከመንግስት ጎን ተሰልፏል። አሁንም መንግስት የቀሩ ፋኖን እየደገፉ ያሉ ፋኖን እንዲቃወሙ ከፍተኛ ግፊት እያደረገ ይገኛል። ይሄ ነገር ግን ይላል ብርሃኑ ጁላ በዙ አይነት መልኩ የሚቀጥል ከሆነ አማራ ክልል ላይ የማሸነፍ እድላችን የመነመን ነው የሚል አስረግጦ የተናገረበት ሁኔታ ነው ያለው። እኛም ስንናገር የነበረው አንዱ ይሄ ነው። የአማራን ህዝብ ትግል አማራው ወጥቶ ከዳር እስከ ዳር ካልደገፈ በስተቀር አንደኛው አማራ በአንደኛው አማራ ላይ የሚተኩስ ከሆነ ትግሉ በእምብርክኩ ይሄዳል፣ በእግር መቆሙ አቅቶት ዳዴ ነው የሚሄደው። ዳዴ ከሄደ ደግሞ የተበላሸ ነው የሚሆነው ማለት ነው። አድማጮቻችን፣ ተመልካቾቻችን ከዚህ ተነስተን ነው ክልሉ አንድ መሆን አለበት በወጥ ሌላው ቢቀር ክልሉ ላይ ፋኖ መቆጣጠር አለበት ብለን የምንለው አንዱ ነው። ፋኖ ደግሞ ክልሉን መቆጣጠር የሚችለው አሁን ፋኖ ላይ የሚተኩሰው የክልሉ ተወላጅ የሆነ የአማራ ወጣት ፋኖ ላይ መተኮሱ ሲያቆም እና በአንድ ሳጥን ውስጥ ሲቆሙ ብቻና ብቻ ነው። ካልሆነ ትግሉ ይበላሻል። እነሱም ራሳቸው እየመሰከሩት ይገኛሉ። ቀደም ሲል የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ይህን ጉዳይ አንስቶ ተናግሯል። አሁን የታማጆር ሹሙ በግልጽ እየተናገረ ያለበት ሁኔታ ነው ያለው። ይሄ የአማራ ሕዝብ እንዴት ነው የሚመለከተው የሚለውን እንግዲህ ወደፊት ማየት ይቻላል። ምናልባት እነዚህ ሰዎች እቅዳቸው ወደፊት አማራው በዚህ አይነት መልኩ የሚቀጥል ከሆነ አማራን የማታለልና ክልል እናደርጋለን የሚል ወሎን አንድ ክልል አድርጎ ሸዋን አንድ ክልል በማድረግ ወሎን በሁለት ቦታ በማክፈል ጎጃምን እንደዚሁ ጎንደርን ቅማንት እያሉ የመከፋፈል እና ወደ ሰባት እና አምስት አማራዎችን የመፍጠር እና ኃይል የማሳጣት ስራ ሊሰራ ይችላል። ስለዚህ ያለው ጊዜ አሁን ነው። ሳይመሽ ሳይረፍት፣ አማራው ሊጠቀምበት እና አማራነቱን ሊያረጋግጥ የሚችለው አሁን ነው የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። አማራ ኢትዮጵያ እያለ ነው የሰነበተው። በዚህ የቤት ስራ ተወዝፎበታል ሌሎቹ ግን ከስር ከስር የራሳቸውን የቤት ስራ እየሰሩ ስለቀጠሉ አሁን ክፍል ውስጥ የሚሰጠውን ትምህርት ብቻ ነው እየተከታተሉ ያሉ። አማራ የተወዘፈበትን የቤት ስራው እንኳን ሰርቶ ለመጨረስ ጊዜ እየወሰደበት ይገኛል። እየተደናበረ ነው። ማን ከማን ጋር መሆን እንዳለበት እስካሁን ያልገባው አማራ አለ። አንዳንድ በህዝብ የተመረጡ የአማራ ተወላጆች ከየትኛው ጋር ከየትኛው ተጫዋች የየትኛው ተጫዋች ትፎዞ እንኳን መሆን እንደነበረባቸው የጠፋበት ሁኔታ ነው ያለው። የማንን ቲሸርት እንኳን መልበስ እንዳለባቸው አላወቁም። የተሳሳተ ቲሸርት ለብሶ ነው እንትን የምለው። እንግዲህ ሁለት ቡድኖች በሚኖሩበት ጊዜ ድጋፍ የምትሰጥበት አንድ ቡድን ሊኖር ይችላል። መቼም ሁለት ቡድን አትደግፍም። አሁን ግን እነሱ ያለሆነ ቦታ የሚያድሩበትን ቡድን መደገፍ ትቶ የዋሉበትን ቡድን ነው እየደገፉ ያሉ። ማደራቸው ግን ሌላ ቦታ ነው። እንዴት እንደሆነ እንግዲህ ግልጽ ነው ብዬ አምናለሁ። አንዳንድ የአማራ ሊቆች የአማራ ባለስልጣናቶች የሚያድሩበትን መደገፍ ትቶ የሚውሉበትን ብቻ ነው እየደገፉ ያሉ። ምክንያቱም ምሳም ከዛ ነው፣ ሁሉ ነገር ከዛ ነው፣ አበሉም ከዛ ነው፣ ጫወታውም ከዛ ነው፣ የስልጣን ጥማቱም ከዛ ነው። መነሻቸውን የረሱበት ሁኔታ ነው ያለው። ይሄ ነገር በዚህ አይነት መልኩ የሚቆጥል ከሆነ ተጎጂ ናቸው፣ ነገ ጣታቸውን ይነክሳሉ። በዛን ሰዓት ህዝቡ ሲጮውብን እንዲህ ባደረግን ኖሮ ይሄ ነገር አይደርስብንም በማለት ካለፉ ታሪክ ትምህርት ወስደው ወደ ቀለባቸው ተመልሶ ክልሉ ላይ የሚያሰለጥኑትን ክልሉ ላይ የሚያደርጉትን ጫና ቢያቆሙ እና ቢችሉ ቢደግፉ ባይችሉ ደግሞ እጃቸውን ቢያወጡ መልካም ነው የሚሉት በርካታ ሀሳብ አስተያየት የሚሰጡ ሰዎች አሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙ ለሌሎች አድማጭ ተመልካቾች ተደራሽ እንዲሆን ዘንድ እንድታደርጉ በአክብሮ ተጠይቃለው። መልካም ምሽት።